ወይኔ ወይኔ ወይኔ ወይኔ፣ አባቴ አባቴ፣ አረገኝስ እንዳያመልጣችሁ። ዛሬ የዛሬው ደግሞ ይለያል፣ ይለያል። የሚገርም እቃ ነው። የዛሬው ፍሪጅ ነው፣ ሌላ ነገር አይደለም። የሚገራርም እቃ ማለት ነው፣ ከትንሽ እስከ ትልቅ። ከላይ ደግሞ የዳቦ መጋገሪያ ማሽን አለ። ያው ፈትቻ አላሳየኋችሁም፣ ደርሳል። በተራ አሳያቸዋለሁ። በጣም ይለያል። መደወል ትችላላችሁ፣ ማዘዝ ትችላላችሁ። በያላችሁበት እናደርሳለን። አገይስ ሳምሰንግ ሳምሰንግ ባለ ሲቺ በጣም አሪፍ ነገር ነው። 410 ሊትር ናት። ይለየል። የሚገርም እቃ ነው። ብሯ ራሷ ያረባ ነው። የማይረባ ብር ነው ይሄ አሁን ደሞ ይቺ አሁን የምከፍታት ባለ ሶስት በረዶ ቤት ነች። ትልቅ ናት። አዲስ ነገር ናት። አዲስ አዲስ ፍሪጅ ናት። ያበደ ነው። ሌላም አሉ አግዳሚ ምናምን አሉ ግን ለዛ ይሄ በቃ የውሃ ማሞቂያ፣ የጁስ መፍጫ፣ የሽንኩርት መፍጫ፣ የውሃ ማሞቂያ፣ የሽንኩርት መፍ